በሽርክ እየፈረጃቸው ነው ያለው። ተመልከቱ፣ ግን የእብኑ ተይሚያን የጀናዛውን እጣቢ ምን አድርገዋል? ጠጥተውታል። ጀናዛው የታጠበበትን ውሃውን ማለት ነው። ተመልከቱ፣ የሞታውን ሰው የእብኑ ተይሚያን የታጠበበትን ውሃውን የጠጡ ሰዎች ናቸው። ሌላኛውም እንዲህ ይላል። እስኪ እንስማ። አሕመድ እብኑ ተይሚያ የሞተ ዕለት ይላል እብኑ ከሲር ፊልቢዳያ ወኒሃያ 13ተኛው ላይ ይናገራል ደረሱ

በጣም ሰው ግልብጥ ብሎ የወጣለት ጀናዛ አልነበረም ይላሉ። በጣም ሰው የወዳቸው ነበር፣ ያከብራቸው ነበር። ለዛ ሰው በጣም ነው ግልብጥ ብሎ የወጣው ይላሉ። ለዛ ነው ሸይኹል ኢስላም ተይሚያ በሞቱ ጊዜ ሰዎች እንዲህ ድንበር አልፈዋል። የማይሆን ስራ ሰርተዋል። የማይፈቀድን ስራ ሸሪዓችን የማይፈቅደውን እሳቸው በታጠቡበት ውሃ መጠጣት ተበሩክ መፈለግ፣ ጀነዛቸውን መንካት ከዛ በረካን መፈለግ፣ ይህን አድርገው ነበረ። ይሄም የማይፈቀድ ነው። ለምንድነው? ከውዴታቸው የመነጨ ነው፣ ግን ያም ቢሆን አይፈቀድም ነበር። ሸይኹል ኢስላም ኢብኑ ተይሚያ በዚህ ሊወቀሱ አይችሉ። ምክንያቱም እሳቸው አስተምህሮታቸው በህይወት እያሉ ተበሩክ እንደማይፈቀድ ነው፣ ቢድዓ እንደማይፈቀድ ነው፣ ሽርክ እንደማይፈቀድ ነው። ግልጽ አለ። ስለዚህ ተውሒድን ከፍ ለማድረግ ሲኖሩ ሽርክን ሲዋጉ የኖሩ ሼህ፣ ቢድዓን ሲዋጉ የኖሩ ሼህ፣ በዛውም ላይ የታሰሩ ግልጽ አለ። በዚህም ላይ በሐቅ ላይ የታሰሩ የነበሩ ሼህ፣ ያአላ ያልሆነ ስም በሐቅ ላይ የተሰጣቸው ሼህ፣ ኢና ሊላሂ ወኢና። እሳቸው ሽርክ ይፈቅዳሉ ማለት የማይመስል ነገር፣ እሳቸው አይፈቅዱትም ነበር። ልክ ዒሳ ዓለይሂ ሰላም እዚህ ምድር ላይ ያሉ ሰዎች አከብሯቸዋል። ተውሒድን ያስተምራሉ፣ ከሽርክ ያስጠነቅቃሉ ከቢድ ያስጠነቅቃሉ። ማን ዒሳ ዓለይሂ ሰላም ግን ወደ ሰማይ ከፍ ባደረጋቸው አላህ ተባረከ ወተዓላ ከፍ ባደረጋቸው ጊዜ ምን አሉ? አመልኳቸው ሰዎች እሳቸው ይወቀሳ አይወቀሱም። ከክብራቸውም ቅንጣት ያክል አይቀንስም። የአላህ ልጅ ነው ቢሏቸው፣ አንድ ሶስተኛው ነው ቢሏቸው፣ ቢያመልኳቸው፣ ፈጣሪ ነው ቢሏቸው ምንም ከእሳቸው ክብር የሚቀንስ ነገር የለም። ሸይኹል ኢስላም ኢብኑ ተይሚያ ወደ አኸራ ሂደዋል። የእሳቸው ክብር ምንም አይቀነስም። ዛሬ ሰዎች ምንም ቢያደርጉ፣ ለምን ዋናው የእሳቸው አስተምህሮ ኪታባቸው ላይ ደግሞ እንደምንመለከተው

ኢብኑ ተይሚያ ላይ የተደረገው ነገር ማለትም ከሞቱ በኋላ የተደረገውን ነገር እናወግዛለን፣ አንቀበልም። ይሄ ተበሩክ ቢድዓ ነው፣ የማይፈቀድ ነው። ነቢያቶች ላይ ሲቀር ከነቢያቶች ውጭ በማንም ላይ ሊደረግ የማይገባ ነው። ነቢያቶች በእነሱ ላይ ተበሩክ ይደረጋል። ለምሳሌ ውዱ ባደረጉ ጊዜ በውዱ ውሃቸው ተበሩክ ማድረግ እንደሚቻል ነቢ ዓለይሂ ሰላት ወሰላም በህይወት እያሉ ቡኻሪ ሙስሊም የዘገበው ሐዲስ ላይ የተገኘ ነው፣ እንደሚቻል ሰሀቦች ሲያደርጉ እንደነበረ በተለያየ የነቢ ዓለይሂ ሰላት ወሰላም ማጣቀሚያዎች ሰሐቦች ምን ያደርጉ ነበር? ተበሩክ ያደርጉ ነበር። ግን ከነቢ ዓለይሂ ሶላቱ ወሰላም ውጭ ባለ አካል ግን በማንም ተበሩክ አልተደረገም፣ በማንም ከነቢያቶች ውጭ ማለት ነው። ስለዚህ ይሄ ከሆነ ዛሬ እኛ የታምጥተኑ ነው እከሌ ሸይኽ ሲሞቱ ተበሩክ እናደርጋለን የምንለው ማስረጃ የለንም ማለት ነው። ያ ሲሞት አክብሮ ከፍኖ መቅበር ነው። ግልጽ አለም። አላህ ይዘንለት ነው እንጂ የሚባለው በሱ ተበሩክ ማድረግ አይደለም ማለት ነው። ባረከላ ፊኩም ጀዛኩም ላሁ ኸይረን። ስለዚህ ይሄን ይመስላል ማለት ነው። ልክ ያልሆነ ነገር አትናገሩ። ሸይኹል ኢስላም ኢብኑ ተይሚያ በዛ አይጠየቁም። ግልጽ አለ። ሌላው እዚህ ጋር ማየት ያለብን የሆነው ነገር ምንድን ነው? ተበሩክ ቢነፍሲ ሽርክ አይደለም። ሽርክ ነው ይላሉ የሚለው ውሸት ነው። ሽርክ ነው አላልንም። ማንም ያለ የለም። ተበሩክ አይፈቀድም የተባለው ግን ወደ ሽርክ ሊያደርስ ይችላሉ ከተባለ፣ በጣም ምን ጥርጥር አለው። ለምሳሌ አንድ አካል የሆነ ሰው ጥምጣሙን ከሞተ በኋላ ይዞት ተቀመጠ። ያን ጥምጣም ድረስልኝ ካለው፣ ያን ጥምጣም እርዳኝ ካለው፣ ሽርክ ከሆነ ይባላል። ለምን ከተባለ ምክንያቱም እየለመነው ነው። ከአላህ ውጭ ላለ አካል አምልኮን እየሰጠ ነው። ያ ደግሞ በሸሪአችን አይፈቀድም፣ ሽርክ ነው።